ሰላም እንዴት ከረማችሁ? የአንድ ቦታ ሰዓታችን ላይ ነው ያለነው። መቼም ዛሬ በአንድ ቦታ የት ልትወስደን ነው እያላችሁ ነው። ዛሬ በጣም ጥሬ ስጋ አማረኝና ሁልጊዜ ጥሬ ስጋ ሲያምረኝ የሚሄድበት አንድ በጣም መወደው ቦታ አለ። በጣም ቆንጆ ጥሬ ስጋ አላቸው፣ በጣም ቆንጆ ክትፎም አላቸው። በእርግጠኝነት ብዙዎቻችሁ ታውቋችሁ አላችሁ። እዚህ ለምን አብረን አንሄድም ብዬ አሰብኩና አብረን እንሂድ። እስኪ ላሳያችሁ አንድ ቦታ

አራት ካለ አደባባይ ሳር ቤት አሁን በቅርቡ

በጣም ደስ እንግዲህ ስጋ ነው የመጣው። ተነ ቤታችሁ ደግሞ ሙሉ አዲስ ቤት ነው፣ በቅርብ ጊዜ ተከፈተው፣ ግን ያውቆ ሲመጣ በጣም ኦቨርፍሎ ባት ያው ሰብራዳም አይሰጥም። ለበዛብኝ እኔ ወደ ቪአይፒ መጥቻለሁ። በነገራችን ላይ ታሪክ ላውንጅ ስትመጡ እንግዲህ ግርግር የማትወዱ ሰዎች በተኔ ስጋ ቤት ብዙ ሰው የሚበዛበት ቀን ላይ ስትመጡ ቪአይፒ አለ፣ ከቤተሰብ ጋር መሆን የሚፈልጉበት ጸጥ ያለ ቦታ አለና እኔ ወደ ቪአይፒ መቆራረጡ ላይ ጎበዝ አይደለሁ መብላቱ ላይ እንደ እውነቱ ከሆነ ጥሬ ስጋ ደስ የሚለው ከሰው ጋር ሲበላ ነው። ብቻዬን ሆንኩኝ። በዛ ላይ ብዙ ነው፣ ለምን እኛ ስለሆንኩ ነው። ምሳሌ ብዙ ነው ያመጡልኝ። ግን በጣም ነው ቤቱ ደስ የሚለው ስጋው በጣም ደስ ይላል። ንጽህናው በጣም አሪፍ ነው። ታሪክ ስጋ ቤት እንግዲህ ረጅም ዓመት በዚህ ስራ ላይ ብዙዎቻችሁ ታውቁታላችሁ ብያስባለሁ። በጣም በርካታ ደንበኞችም አሉትና ቁርጥ ስጋ ሲያምራችሁ መቼም እኛ ሀበሾች ጥሬ ስጋ በሆነ በሆነ ጊዜ አንድ ካልበላን ምኑ ላይ ነው ሀበሽነታችን እንላለን ና ጥሬ ስጋ ሲያምራችሁ፣ ክትፎ ጥብስም አለ በነገራችሁ ላይ ብዙ የምግብ አማራጭ አለ። ብዙ ሰዎች እዚህ ቤት መጥተው ጥሬን ምርጫቸው ያደርጋሉ እንጂ በጣም ብዙ የምግብ አማራጭ አለ። ደንበኛ አያያዛቸው ደግሞ በጣም ነው፣ ወደድኩት። እንክብካቤ አንደኛ። መጣሽማ፣ ክትፎ ሳትበይ አትሄጂም ተብያለሁ። ከመስቀል ጀምሮ እንግዲህ ይሄ ክትፎ ተያይዤዋለሁ ነው የምላችሁ። ታሪክ ላውንጅ በነገራችን ላይ በጣም ቆንጆ የጉራጌ ክትፎ አላቸው፣ ከቁርጥ በተጨማሪ ተጫማሪ ይሄን ሁሉ አብቻዬን አልበላም። እሺ፣ አታስብ ቃል የለኝም። የተለየ ጣዕም ያለው ቆይታ እንዴት ነበር ናፍቆት? ቆይታ በጣም አሪፍ ነበር። እኔ አክቹዋሊ ያው ደንበኛ ነኝ። ዛሬ ደግሞ ደስ የሚል ነበር። ቤቱ አጠቃላይ በጣም የገረመኝ ከሌሎቹ የሚለየው ብዙ ክፍሎች አሉት። አ አዎ ማለት ብዙ ጊዜ ፕራይቬሲ የሚፈልግ ሰው ለምሳሌ፣ ከስራ ደክሞ መጥቶ አንዳንድ ጉዳዮች ለማውራት ከጩወት ጋር እንትን ለማለት ብዙ ጭውውት የሌለበት ቦታ ነው የሚፈልጉት እና አይናፋር አይናፋርም፣ አዎ ሶላል ነው። ብዙ ሰው ብዙ ሰው እሱ ነው ብዙ ጊዜ እሱ ነው እንጂ ሌላ ቪ አይ ፒ የተለየ ነገር የለውም። እኛ አሁን ክፍያውም ሌላውም ኔት ኖርማል ነው። ግን ትልቁ ነገር እንዳለው አይናፋር፣ በተለይ አይናፋር እና አንዳንዴ ደግሞ ትልልቅ ሰዎች እዛው ሽንት ቤቱ ሌቱ ምናምን ሁሉም እዛ ጋር ስላለ ሁሉም ነገር በቅርብ ቀት ለመጠቀም ነው የሚያደርጉት እና ቪ አይ ፒ ለፕራይቬሲ ጥሩ ነው። ቤቱ ትልቅ ነው። አንድ ሺህ ምናምን ካሬ ነው። በጣም ትልቅ ቤት ነው። በከቪአይፒ ውጪ ብዙ ክላሶች ኖርማሊክ ታችኛው ክላስ ክላሶች ብቻ ወደ 10 ምናምን ክላሶች፣ ወደ ካርባ በላይ ሩሞች አሉት ሩም ሚንስ የተለያዩ አገልግሎት የሚሰጡ ለምሳሌ ከቪአይፒ ውጪ ኖርባን መቀመጫዎች ማለት ነው። እና የራሱ ሶስት አራት ክችን ለምሳሌ የበሬ መጥበሻው ሌላ ቦታ ነው። ክትፎ ሌላ ቦታ ነው። ሌሎች አንዳንድ ደግሞ የውጭ ምግቦች የምሰራቸው አሉ። ሌላ ቦታዎች ናቸው የሚሰሩት እና በጣም ሰፊ ነው ቦታው። የራሱ ፓርት አለው። ካዛንቺስ ነበረው ካዛንቺስ ነበር። ካዛንቺስ ግን ሌላ ቁጥር ከፍተናል። ቤቱ አምስተኛ ምናምን ብራንች ማለት፣ ስንት ጊዜ ሆኖ የእኛው ከተከፈተ አጭር ጊዜ ነው። በጣም ሰፊ ፓርኪንግ አለው። ሴንተር ነው ማለት፣ ለሁሉም ሴንተር ነው። ለምሳሌ ለካዛንቺስ ቅርብ ነው፣ ለቦሌ አጠቃላይ ቦሌ ቅርብ ነው። ሁለተኛ ደግሞ ፓርኪንግ፣ ለምሳሌ አብዛኛው ፓርኪንግ ከዚህ አልፎ ሻላ አድራሽ አለ። ሻላ አድራሽ ተከፍሎ ፓርኪንግ ሰፊው ሻላ ነው፣ ብዙ ሰው የሚያቆሙ እና ቦታው በጣም ደስ ይላል። ከአስፋልት ጀምሮ እስከዚህ በጣም እኔ በድሮ ራሱ በጣም ልጅ ሆኜ መመኘው ሰፈር ላይ ነው። በጣም የምወደው ነገር አንድ እዚህ ስመጣ የደንበኛ የያዛችሁን በጣም ነው የምወደው። ካንተ ጀምሮ ሰራተኞቹ በደንብ ነው እንዴት ደንበኛ መያዝ እንዳለባቸው ያውቃሉ። አብዛኛው አብዞን አብሮን የኖሩ ናቸው። ሰራተኞቹ አብዛኞቹ አብሮን የኖሩ ናቸው። ግን ዞሮ ዞሮ ሰራ ባለቤቱና ሰራተኛው በጣም በመደማመጥ ነው የሚሰራው። የቤቱን ባህል ለምሳሌ አዲስ ሰራተኛ ሲገባ የዚህ ቤት ከሰፈሮች ምን እንደሚፈልጉ ለምሳሌ ሊበሉት ምግብ አብዛኞቹ ቅቤ በጣም ቅቤ የሚፈልግ ማይፈልግ ክትፎ፣ ጮማ፣ ዳቢት የሚፈልጉት ስሜት እነገራቸዋለን። መኞቹ ሲመጡ ድጋሚ ይሄን ነገር አይሉትም። ሲያዙ እንደሚፈልጉ ይታወቃል በደንብ ያቆታል። ነው ሰው የቤተሰብነት ስሜት ቤተሰብ ስሜት አንዳንድ በጣም ስራ ሲበዛ ቤተሰብ በጣም የምቀርባቸው ማሰናገድ የሚሞክሩ ከሰበሮች አሉ

እንዳልኩሽ መጪው ጊዜ በጣም ከከሰብሮቻችን በጣም ጥሩ ዘመን 2018 አሁን ዛሬ የመስቀል ክትፎ ጭምር ነው ከሰብሮቻችን እየጋበዝን ያለው ነው ማለት ነው። በኋላ ደሞ ሻኛ እና ክትፎ ተቀላቅሎ ነው። በኋላ ክስ እንዳይቀር ነው። የቤተሰብነት ስሜቱ ባህል ነው፣ የጉራጌ ባህል ነው። እው እንደ እንግዶቻችን በጣም በደሳ ነው። ምንም በምናደርገው ግብዣ በጣም ደስ የሚል ስሜት እየሚሰማ ነገ እንዲመጡ ዛሬ በልቶ ይመጡም ባይመጡም ችግር የለውም። አቆዲ በጣም አመሰግናለሁ። በጣም በጣም በጣም። በዛሬው አንድ ቦታ እንግዲህ ታሪክ ስጋ ቤትና ላውንጅ ተገኝቼ በጣም ደስ የሚል ጊዜ ነው ያሳለፍኩት። ቁርጦ አልቀረኝ፣ ክትፎ አልቀረኝ፣ ጥብሶ አልቀረኝ፣ ሁሉንም ነው የበላሁት። እንግዲህ የስጋ አምሮታችሁን የምትወጡበት ቦታ አሳይቻችኋለሁ ብዬ አስባለሁ። አሁን ወደ ስቱዲዮ ልመልሳችሁ። መልካም ጊዜ